ሰይዱ ከጠፋ ከስንት ጊዜ በኋላ መጧለኝ። እርዱ ትልቅ ችግር ውስጥ ነኝ፣ ጨክናችሁ አትለፉኝ ብሏል። ጨክናችሁ አትለፉኝ። ምን ገጠመው? ምን ገጠመው? የጠፋ ዛሬ እንዴት መጣ? ውድ የምርቀን ቤተሰቦች አሰላሙ አለይኩም ወረመቱላ ወበረካቱ፣ እንዴት ናቸው? ደህና ናችሁ ወይ? ከኔቅ አልሐምዱሊላ ወሌላ ልሐምድ ሁሉም ሰላም ነው። ለምትሰጡ ኮሜንቶች አስተያየቶች ከልብ አመሰግናለሁ። አሁንም ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ውድ ቤተሰቦቼ እንግዲህ ሰይዶ ዛሬ የመጣበት ዋናው ምክንያት ብዙዎቻችን አፋችን ከፍተን እየጠበቅ ነው ነበረ ማት ልንወርዱበት ማለት ነው። በቃ ስራችን መሳደብ ነበረ መሳደብ ሆነ ስራችን በቃ ማት ልንወርድበት። ለምን ጠፋ? ምን አደረገ? ሱምያ ጋር ታረቀ ወይ? ምን ሆነ ወይ? እንዳያችሁት ባለፈው የሆነ ቪዲዮ ሰርቶ በዛው ጠፋ ጠፋ። አሁን ዛሬ የመጣበት በእርዳታ ነው የመጣ። እንግዲህ ከዚህ በፊት በጣም ብዙ ሰው እንዲረዳ አደርግ ነበረ። በመቶ ሺዎች ምናምን ይላክ ነበር ይገባ ነበረ ምናምን ብሏል። አሁን ግን ወፍ የለም ወፍ የለም ብሏል። አሁን ያንተን ስራ እያዩ ያንተን የተበላሸ ስራ እያየ ማን አንተን አምኖ ብር ይላክ? ሆነም ቀረም፣ በነገራችን ላይ እርዳታ ሲባል ብሩ ለተረጁ እንጂ ለሚያስተባብረው ሰው ምንም የሚገባው ነገር የለም። ምክንያቱ አሁን ሰይድ ፖስት ያደረገው የልጁን የሂሳብ ቁጥር ወይም የሚስቲቱን የሂሳብ ቁጥር ምናምን ነው እንጂ የእሱ የሂሳብ ቁጥር የለም። ግን በዛ መላክ ማይመቻቸው ምናምን ሙምኪን ለሰይድ ልከውለት እንዲሰጥ ሊያደርግ ይችላል። ግን ደግሞ በሰይድ ቢላክ ራሱ ሰይድ የሚዋሹም ምን የሚሉም ያው ለዚህ ለዩቲዩብ ነው እንጂ የሰው ገንዘብ ያስቀራሉ ብዬ በጭራሽ አልጠራጠራቸው። እየጠጣችሁ ችርስ እየጠጣችሁ ጭርስ። ስለዚህ የሰው ገንዘብ ሰይድ ይበላል ብዬ አላስብም። ሆነ ቀረም ዛሬ በጣም ብዙ ይተወሮቻቸው ብዙ እንትኖች አፋቸውን ከፍተው መጣው ነበረ፣ ሙልጭ አርገው ለመስደብ። እንደዛ ሆኖ አልቀረለትም። አንተ ከማንም ሴት ጋር ከምትጨርሰው ብሩን አትረዳውም እንዴ ብለውታል ማለት ነው የወረዱበት። እንደዛ ሆኖ አልተፋቱትም ማለት ነው፣ ስይድን አልተፋቱትም። እኛ እንደዚህ አንጥመድ፣ አበሻ እንደዚህ አትጥመድ እንጂ ከጠመድክ መፋቻም የለው አንፋታህም ማለት ነው። ለምን አንተ አትረዳውም ባለሁለት ሚስት አይደለህ ለምን፣ አንተ አትረዳውም? ባለሁለት ሚስት አይደለ? እኔ ግን ቢኖረኝ ረዳው ነበረ ብላለች። እርዳታ በነገራችን ላይ ቢኖረ ባይኖረ፣ ትንሽም ነገር ብትሆን ካለ ትንሽ ናት ተብላ አትናቀም። የእርዳታ ትንሽ የለውም፣ የስጦታ ትንሽ የለውም። ሁሉም ነገር ትንሽም ብትሆን ምንም ችግር የለውም። ወንም ቀረም ዛሬ ሰይድ የመጣበት ርዕስ ከድሮ ወጣ ያለ ነው። ሌላ ነገር እንኳን ትንፍሽ ራሱ አላለም ትንፍሽ ለኢድ ነው የድሞ ባርክ ላይ ያንንም ዘግቼ ስለሆነ ይቅርታ ብሏል። እንግዲህ እንዳያችሁት በጣም ብዙ ጊዜ ሆነታል ቪዲዮ ከለቀቀ ማለት ነው። ስለዚህ ዛሬ በቃ በዚች ቻት ላይ ልግባ ብሎ በዚህ መጧ ላይ ግን ብዙ ሰው የተቀበለው የለም። ምክንያቱም ያልጨረስ ነው ስላለ ከሰይድ ጋር ያላወራረድ ነው ሂሳብ ስላለ ሰይዶ ጉድ ፈልቶ ዘንድሮ ጉድ ፈልቶ ማለት ነው። እውነት እውነት ተናግረዛው መሸበት ብታደርግ እኮ የሁሉ ነገር አይደርስብህም ነበረ አይደርስብህም ነበር ማለት ነው። ለማኛም ዛሬ የመጣበት ርዕስ ዋናውና ትልቁ እርዳታው ብቻ ነው። ወላ ሱምያ ወላ ልጆቹ ወላ አዩ ወላ አብዲ ወላ ሀዊ፣ በቃ ምንም ያለው ነገር የለም። ሀዊና ሱምያ ደግሞ እንግዲህ ተጣልተዋለኝ ያን ሱምያ ውሸት ነው ብላለች። እንግዲህ አዩ በቻለችው አቅም እገስቴ፣ ሀዊ በቻለችው አቅም ለእሷ ደጋፊዋነች። ካሜራ ላይ እንደምናየው ውስጣቸውን ራሳቸው ያውቃሉ። ውስጣቸውን የሚያውቁ እራሳቸው ናቸው። ግን ሀዊ በቻለችው አቅም ሌላ ቪዲዮ ለቀንዶ አላየሁትም። የባለፈውን ቪዲዮ መቶ ሺህ ብር አንድ ሚሊዮን ነው ምናምን እንቺ ተብላ የነበረ ጊዜ እዛኔ አልቀበልም። እንዲሁም ከሱምያ ሱምያን በቃ ልቀቂያት፣ ሱምያ እንደዚያ አታድርጋት ያለች ለእሷ ደጋፊ ሆና ነው የነበረ። ከዛ ያ ደግሞ ለውሸት ነው፣ ድራማ እየሰሩብኝ ነው ምናምን። ድራማውንማ እንግዲህ ያው አምናችሁበት ነው የምትሰሩት። ድራማውን እኮ አምናችሁበት ነው የምትሰሩት። ይሄ ምንም ጥርጥር የለውም። አምናችሁ ተማምናችሁ የምትሰሩት ስለሆነ ምንም ችግር የለውም። ብዙዎቻችን ደግሞ ምናመራለን፣ ምናመር ልጆች ማለት ነው። ዩቱበር ስራ ነው፣ ዩቱብ ስራ ነው። እና በውሸት ይሰራ አይሰራ የሚለው ይህ አስለመድ ነው። በቃ ውሸት አስለመድ ነው። በተለይ ኢትዮጵያ ውስጥ ያሉ ሳይፋቱ ተፋታን፣ ሳይጋቡ ተጋባን፣ ስምን ሳይል ምን አለ በቃ በውሸት ተለመደና ና በዚህ ውሄደ ለዚህ ሰው ጥሩ ስራ ሰርቶ ስለማይታይለት መዋሸት ጀመረ። እዛ ሲዋሹ ደግሞ እናንተ ኮሜንት ላይ የማትወርዱባቸው አላችሁ። አንዳንድ የኢትዮ በቃ ስራ ነው ብላችሁ ለፏቸው የምር አሁን ውብይና ና ይሄ ማለት ነው ውብዬና ናሄ ውብዬ እንግዲህ እንዳያችኋት ከአረብ ሀገር ነው የመጣች ያንንም ህዳ የነበረ በበቀኝ አልነበረም። ለደርሶ መልስ ነው ለጉብኝት ነው ህዳ የነበረ ይህች ልጅ። አይደለም ለጉብኝት ህዳችሁ ለደርሶ መስት ሁለት ዓመት ነው ምናምን ነው ሰራው ያለች ናሄ ደግሞ የዛኔ ተማሪ ነው የነበረ እንደዚህ ዩቱብ ላይ ምናምን ነው እንጂ ሲሰራ የነበረ ስራ አልነበረው። ስለዚህ አይደለም ሁለት ዓመት ይኸው አስር ዓመት ሰርተን እንኳ ቸግረን ይሆን እያልና ይኸው ሀገራችን አልገባንም። ስለዚህ ውብዬ ሁለት ዓመት ሰርታን የሄደች ሄደች። ስለዚህ አሁን ምንም ስራ የላቸውም፣ ቋሚ ትክክለኛ ቋሚ ስራ የላቸውም። እኔ አለን ሲሉ ሰምቼ አላውቅም። ውሸት ምን ያደርጋል? ስራቸው ዩቲዩብ ነው። ስለዚህ አሁን ሰሞኑን አልታየላቸው፣ ደግሞ አዲስ አበባ ገብተዋል። አዲስ አበባ የተከራዩትን ቤት አይታችሁታል። ያ ቤት የክራይ ነው። አዲስ አበባ ኑሮ ውድ ነው ታውቃላችሁ። አዲስ አበባ ብቻ ሳይሆን ኢትዮጵያ ውስጥ ራሱ ኑሮ ውድ ነው። ለዚህ ዛሬ የመጣሁት በሰይድና በስ ነው። ሌላ ርዕስ መስራት እችል ነበር ግን ያኔ ለምንሳደብ ነው ኮሜንት ላይ ለምንጽፍ ምናምን ጥርግርግ ካርጎ ይሳደባሉ። ወላሂ በቃ ስራ ነው። ምን ያድርጉ? ስራ የለም። ኖሮ ተወዷል እንግዲህ። እይታም የኖረው ደግሞ እንደዚህ አይነት ነገር ሲሰሩ ነው። ተፋታ አልተፋታን ልጀን ሊወስድብኝ ነው ና ሂ ልጀን አልሰጥም እያለው እንዳያችሁት ነው። ስንት ኢትዮበሮች ደግሞ እነሱን ለማስታረቅ ብለው እነ ዳጊ ምናምን ብዙዎች እየሰሩ ነው። በነሱ ማለት ነው። በቃ ስራ ነው። ከዚህ ውጭ ምንም ሊሰሩ አይችልም። ምንም ሊሰሩ አይችልም። ስለዚህ አንዳንዶች ለገቢ ምንጭ ብለው ስለያዙት ብዙ ጊዜ አይተን እንዳላየን እንለፋቸው። በቃ ቤታቸው እኳ ለመሄድ እንችላለን። ብዙዎቻውን እኔ ሰብስ ለገንዘብ ብለው ከሆነ እንደዚህ የሚያደርጉ ሰብስክራይብን አነሳለሁ እያለ ኮሜንት ሲጽፎ ነበረ። ውድ ቤተሰቦቼ ኢትዮጵያ ውስጥ ኑሮ ውድ ነው እና ውድ ቢሆን ይዋሹ ይዋሹ። እዛው ፕራንክ እያደረጉ ነው። በቃ እነሱ እኮ ውሸቱን እኮ እነሱ አምነውበት ነው። አሁን እኛንን እንጂ ምንሸወድ። እነሱ እኮ ተነጋግረው አጥንተውት እንደዚህ ብናረግ ይታይልናል፣ እንደዚህ ቢሆን እንደዚህ ይሆንልናል፣ ብለው አጥንተውት ነው እየሰሩ ያሉ። ገባቸው። ስለዚህ አትሳደው፣ አትናደዱ። ደግሞ ኮሜንቶች በቃ እውነት ቢሆንም ነው አይደለም ብላችሁ እለፉት። አንዳንድ ነገር ውሸት ሲሰራ እውነት ትምህርት ይሰጣል። እስኪ ከዚህ አሁን ውሸታቸውን ከሆነስ ምን ተማርንበት? የእውነታቸውን ከሆነስ ምን ተማርንበት ብሎ ለራስ የሆነ ነገር ቀስሞ ማለፍ እንጂ ብዙ ሰዓት እንደ ኮሜንቶች ይረር ትክክል ነው የምትሏላችሁ፣ አትራሩ፣ አትትከሉ። እንደ ዩቲዩብ ላይ አይታችሁ የነን ተናንኳ ላይ አያችኋትም? ሰይፉ ላይ ቀርባ የነ ማን ነበረች ቲጂ ምናምን የውሸት ጋብቻ ተጋብተው ምናምን ስንት ሲሸቅሉብን እንደነበረ በቃ ይሸቅል ብዬ ነው ምናምን እያለች ለዚህ። ይሄን እያያችሁ እንዴት እናምናለን እኛ ዩቲዩበሮች ማለት ነው፣ እንዴት እናምናለን? ምን ዩቲዩበር ያልሆናችሁትም አትመኑ በቃ። ከሆነም ይሆንላቸው ካልሆነም አይሆንላቸው። ሲጀመር እኛ ምን አገባንሽ ደፈለን ምን ጥልቅ አደረገን? ቢጋቡ ቢፋቱ ደስ ይለናል። ያንን መፋታት የጠዋን የሰይጣን ስለሆነ አንደግፍም። ግን ደግሞ ቢጋቡ ቢፋቱ እኛ የሚቀነስልን የሚጨመርብን ነገር የለም። ስለዚህ ብዙ ልንናድድ አይገባም። ሆነም ቀረም ዛሬ ሰይዶ የመጣልን በእርዳታ ሆነው እንግዲህ፣ የቻልነ እንተባበረው ማለት ነው። ተባበሩኝ፣ ተባበሩኝ፣ ይርዱኝ፣ ይርዱ። ያሳዝናል፣ ግን አንዳንድ ጊዜ እንደዚ አይነት ሲሆን ብቻ። ዛሬ ሳይዶን ማንም የተቀበለው የለም። ምክንያቱም ስላናደደን ማለት ነው። ያን የምናወራረደው ሂሳብ ስላለ ብዙ ሰዎች አናዷቸዋል። ከተለቀቀ አራት ሰዓት ሆና ላይ ብዙ ሰው ራሱ ያየለት ኮሜንት ጻፈለት። የለም፣ አናደውታል። አናደውታል ማለት የታመመውን አላህ ያሽረው። አንተ ግን የማትረባ ሰው ነህ። በአንድ ጋጠወጥ አዩቲን በምትባል ሴት ቤተሰብህ በተንኮል በተንከል ሞላ ለማይገኝ አገር ለገባ አትወርዶ በተለምድ ቤተሰቦች በዚሁ ማማሀይተው ቀር ገብቶታል ሳይድን በትንሹ ማለት ነው። ሆነ ቀረ፣ ውድ ቤተሰቦች ስለምሰጥም ኮሜንቶች፣ አስተያየቶች ከልብ አመሰግናለሁ። ሳይዶ ዛሬ ተባበሩኝ፣ እርዱኝ ብሏል። ሳይዶ እርዱ፣ ተባበረ ለእሱ አይደለም። ሙሉ ቪዲዮን ገብታችሁ እዩት። አንድ ደንኩላለት መምተኛ የሆነ የሁለት ልጆች